በሰራተኛ አዳይ ቀጣይ ክፍል መተናል። ውድ እና እየተከበራችሁ የቻናል ቤተሰቦች፣ ያው ከአዳይ ድራማ በጣም ብዙ ነገር እየተማርን ነው። እናንተ እየተከታተላችሁ ብዙ ነገር ተማሩ ማለት የፈለገ ነገር ቢሆን የቤዛ መምጣት፣ እንዴት ለእናቴ ነገርሻት? አንቺማ ምን በወጣሽ? ለሊና ትቀበት ምን አለሽ? ምን አልከለለም ወይ? ለምንድን ነው ፍቅሬን ወደ ቤተሰቦች የማትወስዳት? የባሳ እዛ ቤተሰብን ትረብሻለች። ቆይ ዴብ ምን እያስነካሽ ነው እንደዚህ የምወድሽ እያለች ነበር ፍቅር ሁሌ ከጎንሽ ለምንድ ነው የማይጠፋ እኔ ምን ያስነካሉ እያለች ነበረ ያው ሰው በምክንያት ነው የምወዳችሁ ሰው ዝም ብሎ እናንተን አይወድም ሰው ዝም ብሎ እናንተን አይከተልም ማለት ነው አዳይም በምክንያት ይወዳታል ማለት ነው ፍቅርም ደግሞ በምክንያት ይጠላታል ፍቅር በጣም ስራዋ በጣም ያስጠላል። ያው ሰው የምንወደው ሰው የምንከተለው በስራው ነው እንጂ በመልክ ወይም ደግሞ በሀብቷ አይደለም ማለት ነው። ያው እሱ ላይ ያ ሰው ምን አይነት አስተሳሰብ አለው ብለን አስበን ነው ያንን ሰው መውደድ የምንችለው እንጂ ዝም ብለን ያ ሰው ሀብታም ስለሆነ ወይም ደግሞ ቆንጆ ስለሆነ ብቻ አይደለም ማለት። አሁን አዳይ በቁንጅና ቢሆን ፍቅር ትበልጣታለች። ያው ዴቭ የምወዳት አዳይን አዳይ በጣም መልካም ሰው ስለሆነች እና ታጋሽ ዓላማ ያላት ሴት ስለሆነች ነው። ፍቅር ደግሞ ያው በተንኮል የተሞላች ሁሉ ነገር በቶንኮል ስራ አስተሳሰቧው ለነገሯ ያው ጥላቻ የሆነ የመጥፎ ነገር ስለምትሰራ ነው እሷን የምጠላት እንጂ በሌላ አይመስለኝም። እና ዴቪን በጣም ለምንድ ነው የምከተልሽ? ለምንድ ነው ዴቪን እንደዚህ መወድሽ? እያለች አዳይን ብዙ ነገር ታደርጋታለች። አዳይ ከቤት እንድትወጣ አደይ ላይ ብዙ ነገር ብዙ ሴራ ታሴር ነበር። ፍቅር ማለት ነው ይህ ምን አስነካለሁ እራሱን አጠይቂም ነበር እያለች አደይ መለሰችላት ማለት ነው። እሷ ግን ምንም ልታምን አልቻለችም። ያው መጥፎ ሰው የሚያስበው ሌላ ነገር ነው። እናንተ መልካም ስራ ብሰሩ እንኳን አይገባቸውም ማለት ነው። መልካም ሰዎች፣ መጥፎ ሰዎች፣ እናንተ መልካም ስትሰሩ እራሱ ምንም አያምኑ። ፍቅርም እንደዛ እያመነቻት አይደለም አባቴ የት እንዳለው እንደ እናቴ ነግራኛለች ብላ አዴብ ጋር እያወራች ነበረ። አዳይ በጣም ጭንቀት ውስጥ ገብታለች። አባቷ ስለመጣ ቶሎ መሄድ ይኖርብኛል። ወዴት ነው የምትሄጀው? አዳይ እያላት ነበር። ዴቢ ከአዳይ ጋር አወራለሁ እያልሽ አጋጭቼ ወደ ልጅነትሽ እንዳልመልስሽ እያል፣ ደመቀም ፍቅርን እያስጠነቀቃት ነበር። አዳይ አዳይ አዳይ፣ ሰው ውጭ ላይ እየፈለገች ነው ስትል ሄዶ እየጠራቻት ነበር። ከዛ ዴ ብዳ አንግጦ ሶፋ ላይ ተነስቶ ማነው እየጠራት ያለው እያሌ ነበረ። ሰላም ወድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁን? ያለው እግዚአብሔር ይመስገን ሰላማችሁ ባላችሁበት ሄብዛ እያልኩኝ ሁላችሁም ቤተሰብ እያደረጋችሁኝ አባረታት ወይም በቅንነት ቤተሰብ ያልሆናችሁ ቤተሰብ እያረጋችሁኝ ቪዲዮውን እስከ መጨረሻ ተከታተሉት። ያው አደይ፣ አደይ ምን ሆነሽ ነው? ፊትሽ ምን ሆኖ ነው? ምን ገጥሞሽ ነው እንደዚህ የተጨናነቅሽው? ወይ አባቴ የት እንዳለው ካወቀ ይዘኛል። እናቴም ደውላ ነግራኛለች እያለችው ነበረ ለ ስለዚህ መሄድ ይኖርብኛል። እንዴ ወዴት ነው የምትሄጂው? አደይ የምመጣ ነገር ብኖርም አብረሽ ትጋ ፈጫለሽ እያላት ነበረ አንቺ እኮ ትንሽ ልጅ አይደለሽም። አንተ ያልገባህም እንዴ? ብላ በጣም ተጨናንቃለች። አባቷን በጣም ነው የምትፈራ። ያው ከሀገርም ወጥታ ቤተሰብ እናቷን ጥላ በሰው ቤት ተቀጥራ የምትሰራ አባቷ ስለሚያስቸግራት ነው። ያው አባቷ ደግሞ ሌላ ሰው ልድራት ይፈልጋታል፣ እሷ ደግሞ አትፈልግም ማለት ነው። እንደዚያ እንደ ዋዛ አይተዋኝም፣ ለሌላ ሰው ይድረኛል እና ወደ ልትሄጂ ነው እያላት ለምን አባትሽ እዚህ ደርሶ አንቺ እዚህ እንደሌለሽ ካወቀ በኋላ እኔ ጋር ለምን አትቆይም? እያለች ነበር። ሌላ ቦታ ስራ ገባለሁ እያለች አንቺ ልጅ አይደለሽም፣ የራስሽን ህይወት ኑሪ፣ የወታችን ህይወትሽን አትአ የራስሽን ህይወት ኑሪ እያላት አላይ የመከራት ነበረ። አላይማ ምንም ምንም ብሏት እሷ አትረዳም። መኖር መኖር ከሆነማ ከአባቴ ጋር ልኖርም ነበር እያለች ቴብን ይናጋል። ለዛ ነበረ ከሀገሬ ጠፍቼ የመጣሁት። ትዳርን አልፈልግም እያለች ነበረ። ተው ተው፣ ዴቭ የማይሆን ነገር አታውራ እያለች ነበረ። ተው ተው፣ ዴቭ የማልቀበለውን ነገር አታውራ፣ ስላሰብክልኝ አመሰግናለሁ ብላ መለሰችለት። ዴቭን በጣም ተናዶ ነበረ። እንደፈለግሽ እያላት ሳፋ አስቆረጠችው ማለት ነው ዞር ስትይ እኔ ሁሌ አጠገቢሽ እንደውን ኳትር ሺ እያለት ነበረ። እሷ ግን ምንም ፍቃደኛ አይደለችም፣ ምንም አትወደውም። ዴቭ በጣም ያፈቅራታል፣ ነገር ግን አደይ ምንም ነገር ፍቅር የላትም። ለዴቭ ፍቅር ብኖራት ሰው ምንም ቢሆን ያው ሰርታ ትቀየራለች፣ ግን እሷ ፍቅርን ሳይሆን እያሰበች ያለችው ሰርታ ራሷን ለመቀየር ነበረ። ዴብ ደግሞ በጣም አላማ ያለው ሰው ነው። ያው እሷንም ለመቀየር በጣም እያሰበ ነበረ። እሷ ግን ዴቪ ለማፍቀር ምንም ፈቃደኛ አልሆነች። እሷ የምትወደው ባርኮትን ነው። ባርኮት ግን አይፈልጋትም። አመሰግናለሁ አለችው። ከዛ ዕቅፍ አርጎ አይዞሽ እያላት ነበረ የኔ ቆንጆ ወርስ ሳሪቼ ጨርሻለሁ፣ ተነስታሽ ቢ እያላት ነበር። እንዴት ነው ዛሬ ቆይ ማስበክ ነው እያለች ለውዳ ባለቤት የምጣፍጥ ምግብ ሰራውላት። ችግር አለው? ኧረ ምንም ችግር የለም። ለምንኛውም ይልመድብ እያለች ነበረ። እስኪ ሁሉን ተውና ቁጭ በል እያለች ነበረ። ኤላ ግን በጣም ያፈቅራታል፣ ይወዳታል፣ እሷም ተወደዋለች። ፍቅራቸው በጣም ያስቃልና ደስ ይላል። በሳ ያነሱ ሲያወሩ አደይ መጣች። በጣም እንቅርታ ረበሽኳችሁ አይደል እያለች ነበረ ምነው አዳይ በዚህ ሰዓት ሰላም አይደል አይ ሰላም ነው ሄላ በጣም እንቅርታ በዚህ ሰዓት እዚህ መምጣት አልነበረብኝም እያለች ነበረ ያው አዳይ በለሊት መጣች እነሱ በጠዋት ማለት ነው ሄላ ቁርስ ሰርቶ ለሊጋ በጣም አሪፍ ጊዜ ለማሳለፍ እያሰቡ ነበረ ነገር ግን አዳይ መጥታ አስደነገጠቻቸው ይቅርታ አባቴ፣ ስለመጣ የምሰራበት ቦታ ታወቀ። በጣም አስቸጋሪ ነው። ለዛ ነው እሱን አምልጬ የመጣሁት። አባቴ እንዳያገኘኝ ብዬ ነው የመጣሁት። እንዴ አባትሽ የት እንደምሰሪ እንዴ ታወቀ? ይሄ ልጅ ነበረ። ለሊም ደንግጣ ጠያይቆ ነው የደረሰበት። ምንም እንደማደርግ አላቅም። የት እንደምገባ አላቅም። ለዛ ነው እዚህ የመጣሁት። ደጋ ረግሻ አደይ እንኳን መጣሽ ብላ ሌሊን በደስታ ተቀበለች ያው ጓደኛዋ ስለሆነች ሌሊ ለአዳይ ደግሞ ሌሊ አዳይ ለሊ ባለውለታ ናት። ሄላ ጋር እንድገናኙ ያደረገች አዳይ ነበረች ማለት ነው። ሌሊ ግን ያንን ሁሉ አረሳችን ሰው አንዳንድ ሰዎች የሰው ውለታ ይራሳሉ። ሌሊ ግን መቼም የአዳይን ውለታ አትረሳ። ባለፈው ሌሊ ከሰው ከክስቷ ጋር ተጣልታ መንገድ ላይ ወድቃ ነበረ። ከዛ አዳይ ናት ሄላ ጋር እንድገናኙ ያደረገችው በጣም ደስ ይላል። እውነተኛ ጓደኛ ማግኘት ማለት በጣም ደስ የሚል ነገር ነው። ከዛም የለም አደይ፣ እኔ የማደርገው ነገር አለ፣ የማግዝሽ ነገር አለ እያለት ነበረ። አመሰግናለሁ ሄላ፣ ምንም ነገር ችግር የለም እያለች ነበረ። በዚህ ሰዓት የመጣውት ቆይዴ አልሰማም። እዚህ ለመምጣት ውጭ ምንም አመራጭ አላገኘውም። ዴቭ ሰምቶ ነበር እያለቻት ነበረ። እናቴም አውቃለች ምን እንደማደርግ ገባ ገብቶኛል። አደይ ምንም አትጨነቂ ከፈለግሽ ድረስ እዚህ መቆየት ትችያለሽ፣ እያለ ኤልዳም ተስፋ ሰጥተዋት ነበረ። አሁን ራት እንብላ፣ ነገ ምን እንደምንፈጠራ አይታወቅም እያለች ነበር ለሌ

ጓደኛውም እናቱም ሞታ ነበረ። ብቻ በጣም ያሳዝናል ብላ ለሌ እያዘነች ግን ማንም የለም ማንም የለውም። አባቱ እናቱም ሞታለች፣ ጓደኛው ሞታለች። እና የሚያጽናና ሰው የለም። ስለዚህ ሄደን እናጽናናው እያለች ነበረ። ኤላ ግን ምንም ፈቃደኛ አልሆነም። የፈለገ ነገር ቢሆንስ እሱ ጋር እንዴት ትሄጃለሽ? ብሎ በንዴት እየተቆጣት ነበረ። ያደረገውን ነገር ረሳሹ እንዴ? የሰራው ስራ ጥሩ ባይሆንም አዘል ላይ ነው ያለው። ሄደን ማጽናናት ይኖርብናል። ከዛ በኋላ እንደፈለገ መሆን ይችላል። ግን እኛ እንደ ሰው ሄደን ማጽናናት አለብን አለችው። ከዛ ላም ተናደደ። ያው ካላችሁ ሄዱ እንግዲህ። እንዴ አንተ አትሄድም እንዴ? የላ እኔ ብሄድ ምንም ትርጉም የለውም። ብትሄድ በጣም ደስ ይለኛል አለችሁ። ምኮ በናኦል በጣም ነው የተናደድኩበት ነገር ግን አዳም ሁኔታውን ስትነግረኝ እኔም ተረዳሁት አለች እኔም ልክ እንደሱ የሆነ የጊዜ ላይ አባቴን እናቴን ባጣሁበት ሰዓት እናት አባቴን ሰጣ አይዞሽ በርቺ እያለኝ አንድም ሰው የለም እያለች ላን እያስረዳች ነበር ከዛ የለም አጥፏት አይዞሽ እያለት ነበር በጣም ይቅርታሽ እያላት ነበር። በቃ ነገ በጠዋት እንሄዳለን እንደውም ዘግይተናል አለች። አዳይም በቃ እኔም ከእናንተ ጋር እመጣለሁ እያለ ነበረ። የምር ትሄዳለህ ብላ በጣም ተደሰተች። ው ላይ ችግር ሰው ምንም ቢሆን ሰው ምንም ክፉ ቢሆን እንደዛኛ ሰው ክፉ ሳይሆን እንደ መልካም እንደ ፈጣሪ መልካም ነገር ማሰብ ይኖርብናል። ሁላችንም ከዚህ ድራማ መማር ያለብን ነገር ብኖር ለሰው ልጅ ለጠላቶቻችሁ ራሱ መ መልካም ነገር ማሰብ በቃ መጥፎ በጥሩ ማሰብ፣ እንደዛ ማድረግ አለብን። ሁላችንም ያው ናሁል የሰራውን ስራ ሁላችንም እናውቃለን። እናቱንና ፍቅረኛውን ለማትረፍ ብሎ ብዙ ነገር አድርጎ ነበረ። አደይ ላይም ሊዱ ላይም በጣም አግታቸው ለብር ብሎ እነሱ ሊሸጣቸው ነበረ። ነገር ግን ፈጣሪ እነሱ መልካም ስለሆኑ አተረፋቸውና ያው ምንም ሳይደስባቸው አለፈ ማለት ነው ነገሩ። አሁንም ያው እሷ ዘላይ ስለሆነ ሁሉም ለፈጣሪ ብሎ ትቶት እያጽናኑት ይገኛሉ። ያዎች የተረገመች ፍቅር ደግሞ አዳይ አዳይ ትላለች ሁልጊዜ። እሷ በቃ ስለ አዳይ አዳይ ነው ምትል እንጂ አንቺ ምንድን ነው በጠዋት እንደዚህ የሚያስጨዋሽ? ሊዱ እስኪሄደሽ እያት እስካሁን ተጋድማ ይሆናል እያለች ሶፋ ላይ ቁጭ ብላ አዳይ እየተጣራቻት ነበር ራስሽ ሄደሽ እየውልሽ አለቻት። ዴቭ መጣ በዚህ መሀል፣ ዴቭ አዳይ የምታደርገውን ነገር እያየ ነው አይደል። አዳይ ምን አደረገች እስከዚህ ሰው እስከዚህ ሰዓት ድረስ ተጋድማለች። ቆይ እንዴት የቤት ሰራተኛ መሆኗን ትረሳለች? እያለች ነበር። አዳይ ቤት የለችም። ትናንትና ማታ ነው የላ ቤት የሄደችው። ምን ጭራሽ የላ ጋ ማደር ጀመረች? እያለች ነበር ቆይ ለምን ጠቅልላ አትወጣም? እና እኛ ሌላ ሰራተኛ እናመጣም። የቤቱን ስራ ማን ይሰራለታል? እዛ ብሄዳ የምታድረው ግዴታ እዛ መሄድ ስለነበረባት ነው እዛ የሄደችው። የውልሽ ማንም ሰው እዚህ መቶ አደይን ከጠየቃት ለማንም ሰው እንዳትናገሩ ብሎ ዴቭ፣ ሰው ፍቅርን እያወቃት እሷ ደግሞ አደራሽን ብሎ ነገራቸው ማለት ነው። ከዛ ሪፍ ነውሌ ጋር እንሂድና እናጽናና እያለች ነበረ። ጭራሽ ነውሌ ጋር የሆነ ነገርማ አስነክቶሻል እያለቻ ሊዱ ሊዱ ያው በመልካም ያዘነ ሰው ጋር ሄዳ ለማጽናናት ስትሞክር፣ ፍቅር ግን የለመደችው ነገር መቼም ልትቀየር አልቻለችም። ዴቭም መክሯት ነበረ፣ ግን ተመክራ መመለስ አልቻለችም። መጥፎ አስተሳሰቧ እንደቀጠለ ነው። ከዛ አንቺ ክፉ እያለቻት ነበረ። ከዛ አትጨቃጨቁ እያላቸው ነበር ልዱ፣ የምትሄጂ ከሆነ እንሂድ፣ ቤት ነው የምትሄዱት። ፈጣሪ ያጽና ማለት ከፈለግሽ ደግሞ ነይ ሂድ። አይ አልፈልግም እያለች ነበረ። ሲጀመር አንቺ ሄድሽ አልሄድሽ ምንም ትርጉም የለሽም፣ ባትሄጂም ያው ነው። እና ፍቅር ለምን ሄደ ለምን እናንተ እያለ እና ከሄዳችሁ ወቂ ነው እያለች ነበረ እሷ። እዚህ ቦታ ምንም ፍቅር ከፈይተማለው ታቶጣም ያው ልጁ ቤዛ እንኳን ሄዳ ቤቱ ድረስ እንትን አጽናንተዋለች። ፍቅር ግን አንድችም ቀን ሄዳ አጽናንቶ አታቅም። እሷ የተለመደ ነገር ያው ተንኮል መስራት ነው የእሷ ስራ። ከመጥፎ ሰው መቼም ጥሩ ነገር አንማርም። ፍቅር ግን በጣም በጣም የማይገልጻት ክፉ ናት እና አደይም ብዙ ነገር እያደረገቻት እየፈተነቻት ነው የፍቅር ሻርብ ተቀበይ ና ነይ ኒድ ሰርግ ቤት አይደለም እኮ የምትሄጂው፣ እያላት ነበረ። አለብስም ሻርብ እያለች ነበረ። ያው ለቅሶ ቤት ስለሆነ ግዴታ ሻርብ መልበስ አለብሽ እያላት ነበረ። ደመቀ እንዳትዋሸኝ ለአባቴ የተናገርኩ አንተ ነህ እንዴ? እያለች ነበረ። እናቴ ትላንት ማታ ደውላልኝ ነበረ። አባቴ የት እንዳለው እንዳወቀ ነግራኝ ነበረ። ይሄንን ደግሞ ማን ማድረግ ይ ደመቀ ተናግሮ ነው ብዬ አሰብኩኝ። በፍጹም አዳኔ ለማንም አልተናገርኩ እያለን ነበረ። እርግጠኛ ነው እያለች ነበር። ያው መልካም ስራ እንደቀጠለ ነው ለኪንጎና ለ ለደመቀ ስራ እንዲፈልግላቸው ለሌላ ለሄላ ነገረችው። እሺ መልካም ስራ መስራትና መልካም ነገር ማሰብ ለራስ ነው። እንደምታቁት እንደምታውቁት ኪንጎና ዳይመንድ ደግሞ መንገድ ላይ ቁጭ ብሎ ስራ በማጣት የተነሳ የሰው ስልክ እየቀሙ ሰውን እየዘረፉ ለሌቱ ሰውን መንገድ ላይ አሳልፈው እና አደይ ለምንድነው እስካሁን ስራ ያላገኛችሁት? እያለቻቸው ነበረ። እነሱም እስካሁን ስራ አላገኘንም፣ እስቲ እናንተ ያግዞን እያሉ ነበረ። ከዚም ሌሊ ለፍቅረኛዋ ነገረች። ላ በጣም ጥሩ ልጅ ነው ይህ በጣም ይዋደዳሉ። መልካም ልብ ስላላቸው እንደኔም በእናተ ስልክ ስራ ፈልግላቸው ብላ ስትነግረው እሽ እንፈልግላቸዋለሁ እያሌ ነበረ። እንዲሁም ለእኛም ሰላም ይመጣል እያሌ ነበረ። ከዛ ኪንጎም እና ዳይመንድ በጣም ደስ ብላቸው ነበረ። ከሳሄዳዊ ደግሞ በጣም እየተጨናነቀች ነበር። አባቷ የት እንዳለች አወቀና፣ እነሱን እየጠየቀቻቸው ነበረ። ለእኛ አልተናገርንም እያሉ ነበረ ያው ሄላም ቃል ገባላቸው ማለት ነው። ስራ እኔ አስገባቸዋለሁ ብሎ ነበረ። አዎ እነሱ ስራ ካገኙ ያው ሌብነታቸውን ትተው ስራቸውን ሰርቶ ለመቀየር ዝግጁ ናቸው ማለት ነው። ሰው ዝም ብሎ ከመሬት ተነስቶ አይሰርቅም። ስራ በማጣት የተነሳ ነው እና ሁላችሁም በአጋጣሚ በዚህ አጋጣሚ መልካም ስራ ለመስራት በተቻለ ነገር ሰውን ለማገዝ ሞክሩ ማለት ነው። ከዚህ ከአደይ ድራማ ብዙ ነገሮችን እንማራለን። መልካምነትንም ክፋት ምን እንደሆነም እንዴት ሰው ላይ ክፉ ክፋት ነገር እንደምሰራ ብዙ ነገሮችን ተምረናል። ወደፊትም ደግሞ እንማራለን ማለት ነው። ሄዳችሁ የአደይን ድራማ በጣም አሪፍ ስለሆነ ተከታተሉት። እንደነበረን ቆይ የነበረን ቆይታ ይህን ይመስላል። በሌላ ቪዲዮ እስከምንመጣ አላችሁበት ሰላማችሁ ይብዛ። አበረታቱኝ። አመሰግናለሁ።